ሰላም እንዴት አላችሁ? የተከበራችሁ የአዲስ ኢንሳይደር ቤተሰቦች ለእናንተ ይሆናሉ ያልናቸውን መረጃዎች አጠናቅረን ይዘን ቀርብን። ከመረጃዎቻችን መካከል ህወሓት በጎንደር ጠለምት ሌላ ዙር ጦርነት ሊከፍት ነው የሚሉ መረጃዎች ወጥተዋል። የጠለምት አማራ ማንነት አስመላሽ ኮሚቴ ህወሓት በጎንደር ሌላ ጦርነት ሊከፍት ስለመሆኑ ይፋ ያደረገውን መረጃ በዝርዝር የምንነግራችሁ ይሆናል። ዶክተር ደሳለኝ ጫኔ ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር ፍጥጫ ውስጥ ገብተዋል። የምክር ቤት አባሉ ከሚኒስትሩ ጋር ፍጥጫ ውስጥ የሚያስገባቸው ጉዳይ ምንድን ነው? የሚለውን እንዲሁ በዜናችን ይዘናል። በመከላከያ ተደብድበው የተገደሉት አዛውንት ጉዳይ አሳዛኝ፣ አነጋጋሪ መረጃ ሆኗል። በመከላከያ ተደብድበው የተገደሉትን አዛውንት በተመለከተ የተሰማውን ዝርዝር መረጃ የምንነግራችኋለን። አሜሪካ ኢትዮጵያ ካላት የባህር በር ፍላጎት ጋር በተያያዘ አዲስ አቋሟን እንዳሳወቀች ተነግሯል። አሜሪካ የኢትዮጵያን የባህር በር ፍላጎትን በተመለከተ ምን አለች የሚለውንም እንዲሁ በዜናችን ይዘናል። የኢትዮጵያ ብሮድካስቲንግ ኮርፖሬት ኢቢሲ ተመራጭና ተፈላጊ ሚዲያ ነኝ ማለቱ አነጋጋሪ ሆኗል። ኢቢሲ ይህንን ያለው ደግሞ በዲሽ ስራ ላይ የተሰማሩ ሰዎችን ሰብስቦ እነሱ መረጃውን ነገሩኝ በማለት ነው። ሌላኛው ርዕሰ ጉዳያችን ነው የአማራ ፋኖ ብሔራዊ ኃይል አፋ ጎንደር ቀጠና ተቀዳጆት ስላሉ ድልም መረጃ ይዘናል። ውድ የአዲስ ኢንሳይደር ተከታታዮች እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። ወደ መረጃዎቻችን እንለፍ። የዛሬ ስድስት ወር ገደማ አማራ ክልል ምስራቅ ጎጃም ዞን ማቻከል ወረዳ አማኑኤል ከተማ ጎጃም ዶር የሚባሉ አካባቢ የ63 ዓመቱ አቶ ከፋለ በላይ ተገደሉ። አቶ ከፋለ ቤት ፊት ለፊት በሚገኝ አንድ የጊዮርጊስ ቤተ ክርስቲያን ቅጥር ግቢ ውስጥ የመከላከያ ካምፕ አለ። ወታደሮች የቤተ ክርስቲያኑን አዳራሽ እየተጠቀሙበት ይገኛሉ። ከዚህ ካምፕ ውስጥ አንድ የመከላከያ አባል እቃ ለመግዛት በግምት ከአቶ ከፋለ ቤት በሰባ ሜትር ርቀት ላይ ከሚገኝ አንድ የሸቀጣሸቀጥ ሱቅ በሚመጣበት ጊዜ በታጠቁ ኃይሎች ይገደላል። በዚህ የተበሳጩ የመከላከያ አባላት የሟች ጓደኛቸውን አስክሬን አንስተው ከወሰዱ በኋላ እንደገና ተመልሰው በመምጣት ያንን የሸቀጣሸቀጥ ሱቅ በእሳት እንዳያያዙት የዓይን እማኞች ተናግረዋል። ይህ ሁሉ ሲሆን አቶ ከፋለ ምንም አይነት መረጃ ነበራቸውም ከዚህ በኋላ አንድ ጎረቤት ቤታቸው ድረስ ሄዱ መብራቱ የተሳበው ከእሳቸው ቤት ስለነበረ እሳት ስለተነሳ ቆጣሪውን አጥፉልን ትላቸዋለች እሳቸውም በድንጋጤ ቆጣሪውን አጥፍተው እሳቱን ለማጥፋት ሄዱ ይላሉ ጉዳዩን በወቅቱ የታዘቡ ሰዎች በዚህ መሀል እሳት ለማጥፋት የወጡትን ሰዎች ሰብስበው ወስደው አሰሯቸው። ካሰሯቸው ሰዎች መካከል የተወሰኑትን የለቀቋቸው ቢሆኑም አቶ ከፋለ በላይና አቶ ተስፋ የተባሉ ሌላ ግለሰብን ለይተው አስቀርተው ወሰዷቸው ሲሉ ድርጊቱን ያስረዳሉ። በስፍራው የነበሩ ምንጮች እንደገለጹት ከሆነ ወታደሮች ሁለቱን ግለሰቦች በድብደባ ክፉኛ ካሰቃዩቸው በኋላ ግድያ ፈጽሞባቸዋል። አስክሬናቸውም እስካሁን የት እንዳለ አይታወቅም። አንድ ቀን ተሳክቶልኝ አሳርፈሃለሁ እኔም ህልሜን አሳካለሁ ብዬ ሁሌ እንደተመኘሁኝና እንደተጨነኩኝ አንተንም ሳላስደስትህ የራሴንም ኑሮ ሳልኖር ባላሰብኩት ሰዓትና ሁኔታ አባቴን ገደሉብኝ፣ ይላል ልጃቸው። ሰማ ከፍ አለ ልጃቸው ሐዘኑ ፍጹም ሊቀበሉ የማይችለው እንደሆነበት ይናገራል። አባቴን የሚያውቅ ያውቀዋል፣ ሀቀኛና እውነተኛን የዋሰው ነው። ገና በማለዳ መሬቱ በግፍ በመወሰዱም ለፍቶ ጥሮ ግሮ ነው ልጆቹን ያሳደገው ያስተማረው። ለራሱ አልኖረም ነበረ አርፎም አያውቅም ነበር ይላል ልጃቸው። አባቴ ይህ በፍጹም አይገባውም ነበር። ያደረገው ነገር ጥፋት ቢሆን እንኳ አስሮ፣ አስተምሮና አስጠንቅቆ መልቀቅ ይቻል ነበረ። አባቴ ፍትህ እንዲያገኝ ሊረዳኝ የሚፈልግ የመንግሥት የሚሆን የግል የፍትህ አካል ወይም የመብት ተሟጋች ካለ ሊያወራኝ ይችላል ማለቱን መሰረት ሚዲያ ዘግቧል። መንገድ ላይ ባለ ችግር ምክንያት ዛሬ ለስድስት ወር መታሰቢያው እንኳ ቦታ ላይ መገኘት እንዳልተቻለ የሚገልጸው ልጃቸው ሰማ በሕይወት እንዳለው አልቆጥረውም ይላል። የአቶ ከፋለ ቤተሰቦች አስክሬን እስካሁን ድረስ እንዳልተሰጣቸውና ከሶስት ወር በላይ ከደብረ ማርቆስ እስከ ብር ሸለቆ ሄደው እንደፈለጉ ተናግረዋል። አንዳንዱ አንዴ የዚህ ነው አንዴ የዚያ ነው የታሰረው ይላል። ነገር ግን ከውስጥ በተገኘ መረጃ እና በተዘዋዋሪ በደረሰን መረጃ መሰረት በታሰሩ ሰሞን የተገደሉት ምናልባት ባት በአንድ ወይም በሁለት ቀን ውስጥ ነው ይላሉ። ትንሽ ከተማ ስለሆነ ማን ምን እንደተደረገ ወሬው ይወጣል። የሟቾች ዝርዝር ውስጥም ስማቸው እንዳለ መረጃ ደረሰም በማለት የአቶ ከፋለ ልጅ ተናግሯል። በዚህም መሰረት ለቅሶ እንደተቀመጡ አስረድቷል። ጉዳዩን በተመለከተ የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ዘገባው ለማናገር ሙከራ እንዳደረገ ገልጾም እንዳልተሳካለት አስነብቧል። ከቅርብ ጊዜ ወዲህ በርካታ ዜጎች መንግስታዊና መንግስታዊ ባልሆኑ ኃይሎች በ ካኔ ሲገደሉ ሲታገቱ ደብዛቸው ሲጠፋናም ሲታስሩ መስማት የዕለት ተዕለት ክስተት ሆኗል። የመንግስት ባለስልጣናቱ እርስ በርስ ቋንቋቸው ተደበላልቋል ባለስልጣናቱ የሚናገሩት ነገር እርስ በርሱ የሚጣረስ ሆኗል የአማራ ክልልን በተመለከተ የሰላም ሚኒስቴርና የክልሉ ርዕሰ መስተዳደር ያደረጓቸው ንግግሮችም ሲበዛ ተቃራኒ ሆነዋል የሰላም ሚኒስቴር ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ይላል የአማራ ክልል መንግስት ደግሞ የጸጥታ ችግር ውስጥ ነው ያለ ነው ሲል ከጉዳዩ ተቃራኒ የሆነ ገለጻ አድርጓል የአማራ ክልል ርዕሰ መስተዳደር መምህራንን ማገትና ማጎሳቆል እንደዝና የሚነገርበት የጸጥታ ችግር ውስጥ ነው ያለ ነው ይላሉ። የሰላም ሚኒስትሩ ደግሞ ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ ተናግረዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ባህር ዳር ከተማ በተካሄደ ውይይት መድረክ ላይ ትላንት ባደረጉት ውይይት በአማራ ክልል ለተፈጠረው ግጭት መፍትሄ እንደሚያሻይ ይገልጻሉ። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር ናቸው ሲሉ ከፋና ያር ባደረጉት ቃለ መጠይቅ ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው ሁለት ወረዳዎች ብቻ ናቸው ይላሉ። የመንግስት መኖር ሙሉ ነው ብለን መናገር የምንችልባቸው አንድ ወረዳ በከፊል ሌላ አንድ ደግሞ ከከፊል ከፍ ባለ መልኩ ነው ሲሉ ተደምጠዋል። በ265 ወረዳዎች መንግስት ራሱን መትከል ችሏል ባይ ናቸው። አክለውም በክልሉ ከሚገኙ ከአራት ሺህ በላይ ቀበሌዎች ውስጥ ከ80 በመቶ በላይ የሚሆኑት ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት መልሶ መሰረታዊ አገልግሎት እየሰጡ ነው ብለዋል። ይህ ማለት ግን ቀሪዎቹ ከመንግስት ተጽዕኖ ውጭ ናቸው ወይም በሌላ ኃይል ቁጥጥር ስር ናቸው ማለት ሳይሆን ከክልሉ ስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ናቸው ሲሉ ተናግረዋል። ሚኒስትሩ በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚያጠቃና ከተሞችን ተቆጣጥሮ ላስተዳድር የሚል ኃይል የለም ማለት ይቻላል ሲሉ ገልጸው ነገር ግን ወንጀልን የሚሰሩ አካላት አሉ ብለዋል። የሰላም ሚኒስትር ይህን ቢሉም የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ግን በክልሉ መምህራን ከቦታ ቦታ እንዳይንቀሳቀሱ እንዳያስተምሩና መምህር ነን ለማለት እስኪሰጉ ድረስ ወከባ አፈናና ግድያ እየተፈጸመ ነው ሲሉ በመድረኩ ጠቅሰዋል። በክልሉ ባለው የጸጥታ ችግር ስልሳ በመቶ ተማሪዎች ከትምህርት ገበታ ያረቀዋል፣ ህይወታቸውም አደጋ ተጋርጦበታል ሲሉም ተናግረዋል። ህገወጡ የህወሓት ቡድን ሌላ ዙር የጦርነት ወረራ ዝግጅት ላይ ነው ሲል የጠለምት አማራ ማንነት አስመላሽ ኮሚቴ ገለጸ። የጠለምት አማራ ማንነት አስመላሽ ኮሚቴ ህገወጡ የህወሓት ቡድን ለዳግም ደም አፋሳሽ ጦርነት የሚያደርገውን ዝግጅት አጥብቀን እንቃወማለን ሲል መግለጫ አውጥቷል። ህወሓት ፕሪቶሪያ ላይ ከፈረመው ባለ አስራ አምስት አንቀጽ ሰነድ ውስጥ ሙሉ ለሙሉ ትጥቅ እንደሚፈታና ተዋጊዎቹ በሙሉ ወደ ተሀድሶ ማሰልጠኛ ካምፕ እንደሚገቡ ስምምነቱ አስገዳጅ ቢሆንም ይህ በአግባቡ አልተፈጸመም ሲል ኮሚቴው ገልጿል። አሁንም ወታደራዊ ስልጠናዎችን እየሰጠ እንደሆነ መረጃዎች ያሳያሉ ያለው የጠለምት አማራ ማንነት አስመላሽ ኮሚቴ ከዚህም አልፎ ሰራዊት እያስጠጋ ተከዜን አሻግሮ ባስገባቸው ህገ ወጥ ታጣቂዎቹ ህዝብ ላይ ማንነት ተኮር በደል እየፈጸመ ይገኛል ሲል ወቅሷል። ይህ የስምምነቱን መሰረታዊ ዓላማ ግጭትን በዘላቂነት ማቆም የሚለውን ፍሬ ነገር በተጨባጭ የሚቃረን ጦረኝነት ነውም ሲል ገልጿል። በመሆኑም በፕሪቶሪያው ስምምነት መሰረት የህወሓት ታጣቂዎች ትጥቅ መፍታት ሰራዊት መበተንና ከማህበረሰቡ ጋር መልሶ የማዋሃድ እቅድ ያለአንዳች መጓተት እንዲፈጸምም ኮሚቴው ጠይቋል። የህወሓት ወታደራዊ ስልጠናዎች መቀጠል፣ የታጣቂ ቡድኑ እንቅስቃሴ ለሌላ ዙር የጦር ወረራ የሚያደርገው ዝግጁነት ነው ያለው የጠለምት አማራ ማንነት አስመላሽ ኮሚቴ ድርጅቱን ከዚህ መሰል የዳግም ጥፋት መንገድ የማስቆም ስራ በፌዴራል መንግስቱ በኩል እንቅስቃሴዎችን ግምት ውስጥ ያስገባም ሁኔታዎች ሊያመጡ በሚችሉት አደጋ ልክ መፍትሄ ካልተሰጠ ችግሩ ከቁጥጥር ውጭ ወጥቶ የከፋ አደጋ ያመጣል የሚል ስጋት እንዳለውም አስታውቋል። ቡድኑም ዳግም ለደም አፋሳሽ ጦርነት የሚያደርገው ዝግጅት ለኢትዮጵያ ሀገረ መንግስት አደጋ፣ ለአካባቢውም ጠንቅ በመሆኑ ጦረኛ እንቅስቃሴዎቹን አጥብቆ እንደሚቃወም ነው የገለጸው። የጠለምት አማራ ህዝብ ራስን በራስ የማስተዳደር ህገ መንግስታዊ መብቱን በሚጨፈልቅ መልኩ ወደ ዳግም የባርነት አገዛዝ ለመውሰድ ሁኔታዎችን የማወሳሰብ ሴራ ሸፍጦች አሁንም እንደቀጠሉ የገለጸው ኮሚቴው በተለይም መንግስታዊ ያልሆኑ ድርጅቶች ስም የሚፈጸም ተግባራት አሳስበውናል ብሏል። በአካባቢያችን የሚንቀሳቀሱ አንዳንድ መንግስታዊ ያልሆኑ ድርጅቶች በወረቀት ከሰፈረው ከምስረታ አላማቸው በሚቃረም መልኩ የፖለቲካ አላማ ማራመጃ ሆነው መታየት ላይ ናቸው ብሏል። ይህም የዘመናት የማንነት ትግላችንን እያወሳሰበው በመሆኑ የፌዴራል መንግስት የክትትልና ቁጥጥር ስራዎችን በሚመለከተው አካል እንዲፈጸምና እንዲታረሙ እንጠይቃለን ሲል አሳስቧል። አካባቢው ሰላም እንዳይሆን እያባባሱ የሚገኙ መንግስታዊ ያልሆኑ ድርጅቶች ማሳያ ከተፈለገም በዝርዝር እንደሚያቀርብ ነው የማንነት አስመላሽ ኮሚቴ የገለጸው። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮችን ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ያላቸው ጥያቄዎች ሐሙስ ግንቦት 28 ቀን 2017 ዓ ም በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። ጥያቄ ካቀረቡት አንዱ የሆኑት የአብኑ የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ሁኔታ አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃል ጦርነቱ የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለው ሲሉም ተጨማሪ ጥያቄ አንስተዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስትርን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመለክቱት ዶክተር ጌዲዮን እስከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ነው ለጥያቄው ምላሽ የሰጡት። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። በቅርቡ የእነርሱን ንግግሮችን በተመለከተ የውጭ ጉዳይ ሚኒስትር የአሁኑ ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም ሲሉም ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አክለውም በኤርትራ በኩል ተንኮሳ ቢኖርም፣ አንዳንዴ በሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን ብለዋል። በኢትዮጵያ በኩል ወደፊትም የቃላት ጦርነት የምንገባ አይመስለኝም ሲሉ ሚኒስትሩ ተናግረዋል። ነገር ግን ብሔራዊ ጥቅማችን ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም ነው ያሉት። ራሱን በማሞገስ በራሱ እርካታ ውስጥ ገብቷል የተባለው ኢቢሲ መነጋገሪያ ሆኗል። ኢቢሲ ተወዳጅና ተመራጭ ነኝ ያለበት መንገድ ነው መነጋገሪያ የሆነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በሕዝቡ ዘንድ ከፍተኛ ተወዳጅነትን አትርፌ ያለው ተመራጭ ሚዲያም ሆኛለሁ ይህንንም የዲሽ ሰራተኞች ነግረውኛል ብሏል። የተለያዩ አካባቢዎች የሚገኙ የዲሽ ባለሙያዎች ተቋሙን እንዲጎበኙ ተደርገዋል። ባለሙያዎቹ የሚዲያ ኮምፕሌክሱን ጎብኝተው ከዋና ስራ አስፈጻሚው ጋር ውይይት አድርገዋል። በተለይም ኢቢሲን ለማስተዋወቅ አመታዊ የክፍያ አሰባሰብ ላይ ለመተባበርና ኢቢሲ በሚያቀርብላቸው ሌሎች የስራ እድሎች ላይ በጋራ ለመስራት ፈቃደኝነታቸውን ገልጸዋል ነው የተባለው። ኢቢሲ ለህዝቡ የሚሆኑ ብዙ ተወዳጅ ይዘቶችን በማቅረብ ተመራጭ ሚዲያ ለመሆን መቻሌንም እነዚሁ የዲሽ ሰራተኞች አረጋግጠውልኛል፣ ተመራጭና ተወዳጅ መሆኔንም ነግረውኛል ሲል ነው ያሳወቀው። የባህር በርን በተመለከተ አሜሪካ የኢትዮጵያን ጥረት እንደምትደግፍ ገለጸች ሲሉ የመንግስት ሚዲያዎች ዘግበዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊን ጥረት የአሜሪካ መንግስት እንደሚደግፍ ገልጸዋል ብለዋል። አምባሳደሩ ኢትዮጵያን ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗን ገልጿል የሚሉት እነዚሁ የመንግስት ሚዲያ ዘገባዎች በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ኢትዮጵያ ጋራ በጋራ እንደምትሰራም እንደምትሠራም ተናግረዋል፣ ሲሉ አስነብበዋል። በሆነ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ ነው ያሉት አምባሳደሩ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑን ስለማረጋገጣቸው ነው ሚዲያዎቹ የዘገቡት። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ድል መቀዳጀቱን ገለጸ። ግንቦት 28 ቀን 2017 ዓ ም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ዛሬም ለሁለተኛ ጊዜ ድል አድራጊነቴን ቀጥ እያለሁ ብሏል። አርኖ ጋርኖ ተብሎ በሚጠራ አካባቢ በውጊያ ላይ ከተሳተፉ ክፍለ ጦሮች መካከል መብረቅ ጎንደር፣ የበጋሻው ጥቁር አንበሳም፣ ዞዛምባ ንጉሱ ታድሎ፣ ብርሃንም ንስር በለሳ እና ፋና ውቤ የተባሉ ክፍለ ጦሮች በውጊያው እንደተሳተፉ ተነግሯል። በውጊያው በርካታ ድሎች ተመዝግበዋል የተባለ ሲሆን ቁጥራቸው በውል ያልታወቁ ያገዛዙ ጦር አባላት ሙትና ቁስለኛ እንደሆኑን የተነገረው ዲሽቃ የጫነ ፓትሮልም በፋኖዎች ተመቶ ተገልብጧል ተብሏል። የዲሽቃ ተኳሹና ከፓትሮሉ ተሳፍሮ የነበሩ የአድማ ብተና አባላትም እንዲሁ ስለመገደላቸው አፋብሃ አስታውቋል። የመንግስት ጦር በውጊያው የሞቱትን ጓዶቹን አስክሬንና የቆሰሉትን ባይሱዙ መኪና በመጫን ወደ መጣበት ሸሽቷል ተብሏል። የአዲስ ኢንሳይደር ቤተሰቦች ለአሁኑ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበር ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩን።